ቤተክርስቲያን ላይ መጥተው የሚያድሩት ሌሊት ላይ አዘጋጅተው የሚመጡት እንደመጡ ደግሞ ቤት ላይ ሆነው ወደ ቤተክርስቲያን መምጣት የማይችሉት እደው አድረው ስጋ ደሙን ተቀብለው ለሚመጡት አዘጋጅተው የሚጠብቁ ሰዎች የሚነሳ ጥያቄ አለ። በተለይ ደግሞ ከሀገር ውጭም ያሉት ሰዎች ቤተክርስቲያን መሄድ በማይችሉበት መጠን የራሳቸውን ሰዓቱ ሲደርስ በዓሉን ለማክበር እርድ ይፈጽማሉ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው። ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናን ነው፣ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸው። አሁን ያልተከለከለ ጥያቄ ነው ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኑና ተከለከለ ቢባል አሁን የሚጠቅስ የለም እንትን ያለው አሁን የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙን ሃይማኖት ጥምቀት መጠመቅ ይቻላሉ። ይህ መሆን ያልተከለከለ ጥያቄ ነው፣ ግን ጥያቄ ሆኖ ይመጣል። ማን ከለከለ? የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። አሁን ለምድር አንድ ማትሆኑ፣ እንደዚህ እንደዚህ የሚሉ ሰዎች አንድ ማንሆ ነው። ለዚህ ነው መመና፣ እኔ ግልጹን ልንገራችሁ አንድ ማንሆነው ነው። እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍልታል? ለዚህ ነው አንድ ማን ነው እና ሁሉም አስተያየት ስለሚሰጥ ነው የተቸገር ነው። ደግሞ አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን አድምናውራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እንደየሰፋ እየሰፋ መጥቶ ነው እና አለመከባበሩም ይኖር ይሆናል። ያኔ ግን አሁን እንደናንተ አሁን የአራቱ ጉባኤ የትርጓሚ መምህር ነዎት በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምሪያ ኃላፊ ነት ብያኔ መስጠት ያለባችሁ እንደናንተ የትርጓሚ መምህራን አይደለም ወይ? በልማዳችንም በትውፊታችንም ህጉ እንደዛ ነው። መምህራን ምን አሉ ነው ወይም ተዛዘዙ አዘዙ፣ መምህራን ቤተክርስቲያን የሚል ነው ባህል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዚያ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን፣ ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል እሱ ነው በቃ ያገኙት መረጃ ይዘው ነው። ዞሮ ዞሮ ግን ምንድን ነው መሰለህ የሚያስመማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙናዊ ማማት ለምድሮ ማይጠመቁት ማንከለከለ ሲጀመርስ ጸበል መጠጣት ለምድሮ ማይጠመቁ ማይችሉት ማይጠጡት ጸበል መጠጣት እኮ ቁርባን አደለም፣ ቁርባን የሚተካ ነገርም አደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም። እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም ሚጌ ራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነው። እና ጥያቄው አንዱ ነው መልሱ ግን የተለያየ ሆኑ። ከዚ የተነሳ ነው መጽሐፍ ላይ ጥያቄው የለም። ሲጀመር አልተነሳም። መጽሐፍት አልጠየቁም። አሁን ይህን መጽሐፍት ያነሱት አይደለም፣ ምዕመናን ናቸው ያነሱት። እንዲሁ ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዚያ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ እገምታለሁ። ምክንያቱም ቤት ሄዶ እንትን አይልም፣ ሆቴል ነው ገዝቶ የሚበላው። ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም፣ ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ ይታረደ ብሎ አይጠይቅም፣ አጠይቅም። እንደዚህ አይነት ልምድ የለም። መቼ ይታረደም ሊሆን ይችላል። ይመጣልሃል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። እቤት ግን ምእመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጦም ላይ አርዱት አይመጣም። ምክንያቱም እኔ የምፈልገው ይች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ስዕዳ ሳይኖርባት ወደ ገነት ወደ እንድትገባ ነው የምፈልገው። እኔ ያንን ዶሮ እሳት በላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዶ በዚህ ሰዓት እንዲበሉ የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት። አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓሉ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሉት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ ብለው ብሉ ማለትም ጭካኔ ነው በራሱ አግባብነት የሌለው ነው። እና ሰራተኛ የስራላቸው የሚሉ አንዳንድ ሰዎች ሰምቻሉ። ሰራተኛዋ አትቆርብም እንዴ? ሰራተኛ ቤተ እግዚአብሔር አትመጣም እንዴ? እነው እርኮ ነው እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን። በቃ ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። እቀድመክሙ ገሊላ ገሊላ ላይ ጠብቃችኋለሁ፣ ትንሣኤ እገልጥላችኋለሁ ነው ያለው እና ከቤት ያልወጣ ሰው ትንሣኤ የሆነ ደቀ መዛሙርቱም ሴቶች ያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው ቤተክርስቲያን ኮ በቀምሮ ምሳሌ ናት ጎልጎታ ምሳሌ ናት አይደል እንደ ጎልጎታ መጥተን ነው የጌታን ትንሣኤ መት ያለብን ቤታችን ተይተን ነው እንደ እንደዛ እስከሆነ ድረስ ምእመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጦ ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቬነ ወይም ወተንሳ እግዚአብሔር ከመዘነቃ ምናምን ብለው በአዲስ ዝማሬ መመለስ አለባቸው። ማታ በሀዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደቤታቸው እንዲመለሱ የምስራችን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችቶ ነው ማረድ ያለባቸው። ነው አጽንኦት ሰጥቼ የምናገረው። እና በሰዓት ግን እንዲያው ከ በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሊና ሆ በዝንቶ ሊና አሉ በዝንቶ እንዘተ ሊያጣዊቅ ነው ወንድ በዚህ ቦታ ጣ ኃጢአትህን እያሰብክ ቆም ነው የሚለው። ካሁን ሌላ ምንም ሊያስቡ አይገባም። አሁን እጄ ዳቦውን እንትን ብዬ አሁን እጄ ዶሮዊቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ ምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ፣ ከዚያ በኋላም ትበላውን ትበላለች ማለት ነው። ይህ የሚያገለግል ለትንሣኤና ለገና ነው ወይስ በሌላ ላሉት ጊዜ? ወደ መንፈሳዊ አገልግሎት መሄድ ማንኛውም ሰው ስራውን ጨርሶ ነው ቢሄድ መልካም ነው። አንድ ልቦ ነው ይሄዳል ይ አንድ ልቦ ነው ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምእመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩ፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላለሁ ብሎ ትተውት የሚሄዱ በጣምንን የሚዘክሩ አሉ እንጂ ከቅዳሴ እንደወጡ አዎ፣ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ ስናሁን በጣም ችግራችን እንደሆነ ታውቃለ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጠን እኮ ወደ መብል ነው የምንሰማረው። እዚህ እናቶች እየሰሩ ነው የሚጠብቁን። መቸን ያረዱት ስንሰት እንዲያርዱ ነው የተፈለገ። ከሆነም እኮ ከከለከል መቸን እንደሆነ የሚሆነ ታውቃለ። ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድን ነው? ከመጀመሪያው ከቅዳሴ ቤት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ውለ በሰንበት የምትበላው እኮ በስራ ቀን የተፈጨውን በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን ከዚያ ውጭ ከሆነ ግን፣ እኔ ስጋዊቱ ጎመጅ ሰው አለ ብዬ ስለማላምን፣ ከዚያ ውጭ በሆነ ሁኔታ ግን አርዶ አውር አርዶ ወደ አገልግሎቱ ቢገባ መንፈሳዊ አገልግሎቱ ቢያገለግል ምን ኃጢአት አይደለም በሚለው ነው። እኔ ርኅራ የጎደለው ትምህርት መምህራኑ ማስተማር የለብንም ምዕመናን ምን ያድርጉ? በእውነት እኔ እዚህ መታችሁ ቁረቡ እንላቸዋለን። እዚ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው እንደዚህ ግራ ሰውነት ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንደ አፋጠወቀ ዶሮ በዚህ ሰት ናያረድሽ እና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትን እና ያረድንበትን ሰዓት ሁሉ ሲመዘግብ ብሎ አምላክ ነው ይህን ያል ስራ ፈት መላካለ ማለት ነው። እንደዚህ አይነት ነገር እኮ የለም። መንግስት ተሰማያት እንዲዋዛ አደለችም። መንግስት ማለት የዘላለም ህይወትናት። መንግስት ተሰማያት ማለት የዘላለም መኖሪያችን ናት። ወንጀል ነው። በቃ መንግስተ ሰማያት ይህ ደግሞ ምንም መብልና መጠጥ ተራ ነገር ነው ለማለት ነው።